ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ አሁን በዚህ ሰዓት የተሰሙ ትኩስ አበይትና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አርእስቶቹን ጠቅላይ ሚኒስትር አብይ አህመድ ፍርድ ቤት አልቀርብም ብለው የፍርድ ቤት መጥሪያ መመለሳቸው ተሰማ። በቀጣይ የኢትዮጵያ ከፍተኛ ፍርድ ቤት ጠቅላይ ሚኒስትሩን እና አዳነች አበቤን በግዳጅ ፍርድ ቤት እንዲያቀርብም ተጠይቋል። አቶ ታየ ደንደአ በፍርድ ቤት ያስነሱ ታቧራም አልሰክን ብሏል። መረጃውን በዝርዝር ይዘነዋል ታደምጡታላችሁ። በሌላ በኩል በአማራ ክልል የሚደረገው ውጊያ በእጥፍ እንደቀጠለ ነው። በጎጃም ሸዋ፣ ጎንደርና ወሎ የፋኖ ኃይሎች መብረቄ ጥቃታቸውን አጠናክረው ቀጥለዋል። የብልጽግና ጦር አዛዥን ጨምሮ በርካታ ሰራዊቱ የተደመሰሰበት ከፍተኛ ውጊያዎች በተለያዩ የአማራ ግዛቶች ተደርገዋል። የፋኖ ኃይሎች ከብልጽግና ሰራዊት ጋር በተለያዩ አውደ ውጊያዎች ገጥመው ድል ሲያደርጉ በተቃራኒው የአገዛዙ ኃይል እየከዳ የፋኖ ኃይሎችንም እየተቀላቀለ ነው። በሁሉም የአማራ ግዛቶች የተፈጸሙ ውጊያዎችን በዝርዝር ይዘነዋል ተሰሙታላችሁ። በሌላ በኩል መዲናችን አዲስ አበባ ከፍተኛም የስጋት ጋሬጣ ውስጥ ነች ተባለ። አዲስ አበባ ከሰሞኑ ሊፈጠር የሚችል ከባድ ሁኔታ አለ፣ ህዝብ ሆይ ተጠንቀቅም ተብለዋል። በአዲስ አበባ ሰማይ ላይ ያንዣበቡት የቱርክ የጦር አውሮፕላኖች ሰዎችም ሚስጥራዊ ጉዳይ እጃችን ገብቷል። በዝርዝር መረጃውን ተሰሙታላችሁ። በሌላ በኩል የመንግስት ኃይሎች በህዝብ ማመላለሻ ባስ ላይ ተኩስ ስለመክፈታቸውና በርካቶች ስለመሞታቸው እንዲሁም በኦሮሚያ ክልል አዳማ መከላከያ ወታደር ፍለጋ ወጣቱን ማፈስ ስለመጀመሩም በመረጃ ሰዓታችን ተካትቶ አበይት ጉዳዮቻችን ናቸው፣ ታደምጣላችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ ላይ በአርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አዳማጭ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታም ወደ መረጃዎች አለፍኩኝ እስከ ፍጻሜው አብራችን ቆዩ። በቅድሚያም ከሰሞኑን በአዲስ አበባ ሰማይ ላይ ካንዣበቡት የጦር አውሮፕላኖች እንጀምራለን። ከሰሞኑን ቦሌ ዓለም አቀፍ ኤርፖርት አንቶኖቮች ሲያርፉ ነው የሰነበቱት። እነዚህ አንቶኖቮች መነሻቸው ደግሞም ቱርክ ነው። የብልጽግናው መንግስት ከቱርክ ተተኳሽ ድሮን፣ ሌሎችንም ከባድ መሳሪያዎችን እያስገባ ይገኛል። እነዚህ የጦር መሳሪያዎችን የሚያስገባውም የኢትዮጵያን ሉዓላዊነት ለመጠበቅም አይደለም። የደቡብ ሱዳን ታጣቂዎች በደ ደቡ ምዕራብ የኢትዮጵያ ክፍል ብዙ ኪሎ ሜትር ገብተው የወረዳዎችን ስም ለውጠው እያስተዳደሩም ይገኛሉ። ሰሜን ሱዳንም በአልፋ ካ በኩል ብዙ የጎንደር መሬቶችን ተቆጣጥራለች። የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር አልፈው በጋምቤላ ግድያ፣ እገታም ይፈጽማሉ። ጅቡቲ በአፋር ክልል የድሮን ጥቃት ፈጽማ ከአራት በላይ ወገኖቻችን መገድላቸውም የቅርብ ጊዜ ትውስታ ነው። ሰሞኑን የጅቡቲ መንግስት ሕገ የወጡ የኢትዮጵያም ስደተኞች ሀገሬን ለቃችሁ ውጡ ስለማለቷን መሰማቱ አይዘነጋም። አብይ አህመድ የጦር መሳሪያም ከቱርክ ከአረብ ኤምሬት ሸምተው የሚያመጡት የኢትዮጵያን ወጣቶች ለመደምሰስ እንጂ የኢትዮጵያን ዳር ድንበር ለመጠበቅ አይደለም ሲሎም የፖለቲካ ተንታኞች ይናገራሉ። የኦሮሚያ ክልል የሽመልስ አብዲሳ አስተዳደር ከመከላከያ ሰራዊት የጦር መሳሪያም መሸመታቸውን ከውስጥ ያገኘነው መረጃም ያመላክታል። ኦሮሚያ ታጠቀ ነው። አብይ አህመድ ለቱርክ ከባድ ቃል ገብቶላቸው ነበር። አሁን ቃሉ ተፈጻሚ እየሆነ ነው። ነገሩ እንዲህ ነው። ከወራት በፊት አብይ አህመድ እንኳን ደስ አላችሁ ፈጣሪ ይመስገን ሌላ ምን ይባላል ብለው ወደብ አግኝተናል በማለት ደጋፊዎቻቸውን ጮቤም አስረግጠው ነበር። የሶማሊያን ሉዓላዊነት እጥሰው ከሶማሌላንድ ጋር የወደብ ስምምነት በአዲስ አበባ ተፈራርመው ዓለም አብይ አህመድን አወገዘም። ጎሮ ጎረቤት ሀገራትም ኢትዮጵያን አወገዙም። አበይ ተደናገጡ። ቱርክ የሶማሊያ መሪዎችንና የኢትዮጵያ መሪዎችንም በአንካራ ጋበዘቻቸው። የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋን በቤተ መንግስታቸው አብይ አህመድንና የሶማሌውን ፕሬዝዳንት ሀሰን ሼክን ጋብዘው አሁኑኑ ተስማሙ፣ ሳትስማሙ ከዚህ እንዳትወጡ ተባሉ። አበይ ወደብ የምትለውን ተው፣ የሶማሌ ሉዓላዊነትን አክብርም ተባለ። አብይ አህመድም መሳሪያ ፈልጋለሁ፣ ድሮን ተተኳሽ የምትሰጡኝ ከሆነ ፊርማውን እፈርማለው ሲሉም ተናገሩም። ኤርዶጋንም ችግር የለም ፊርማውን አኑር እንጂም የጠየከው ይሰጥሃል በማለት ከጠቅላይ ሚኒስትሩ ጋር እንደተስማሙም ነው የሚነገረው። አብይ ከዚህ በኋላ ፊርማውን አኑሯል። አሁን ላይ ቦሌ ኤርፖርት ላይ የሚታዩት ወታደራዊ አውሮፕላኖች የምታያቸው ሚስጥሩም ይሄው ነው። የሚገርመው ደግሞ ብልጽግናዎች ሌላውን ባንዳ አያሉም የሚሳደቡት ነገር ነው የአብዬን ልምዬ ልሃል ይሄ ነው የብልጽግና ደጋፊዎች ሆይ ካይሮ ቤተ መንግስት ቆመው ወላሂ ወላሂም የግብፅን ጥቅም አልጎዳም ያሉት የራሳችሁ መሪ አብይ አህመድ ናቸው። ከዚህ በኋላ በ2015 ዓ ም ይጠናቀቃል የተባለው ህዳሴ ግድብ እስካሁንም አላለቀም። 2017 ዓ ም ሪቫንን ቆርጣለን፣ ሙሉ በሙሉም ይጠናቀቃል በማለት አብይ አህመድ ተናግረውም ነበር። ባለፈው እንደሰማችሁት ግን ግድቡ ከዚህ በኋላ ራሱ መጠናቀቅ ሌላ ተጨማሪ 80 ቢሊዮን ብር እያስፈልገዋልም ተብሏል። አሁን ታዲያ ባንዳው ማን ነው? እዚሁ አዲስ አበባ ላይ ስንቆይ በአዲስ አበባ የተፈራው ጊዜም እየቀረበ የመጣ ይመስላል። የአሜሪካ ኤምባሲ በአዲስ አበባም ኢትዮጵያም አዲስ አበባም የስጋት ቀጠና እንደሆነች በመልእክቱም አረጋግጠዋል። የአሜሪካ መንግሥት የተረዳው አዲስና ከበድ ያለ ነገርም እየመጣ እንደሆነ ለመጠቆም ፈልጓል። የዩናይትድ ስቴትስ ኤምባሲም በአዲስ አበባ ለአሜሪካ ዜጎች የሚከተለውን መልእክትም አስተላልፏል። እንደሚከተለውም አነበዋለሁ። የአሜሪካ ኤምባሲ የአሜሪካ ዜጎች ለራሳቸውና ለቤተሰቦቻቸው የግል ደህንነት ሁል ጊዜም ትኩረት እንዲሰጡም ያሳስባል። ወንጀል በማንኛውም ቦታና በማንኛውም ጊዜ ሊከሰት ስለሚችል ንቁ መሆን ተጋላጭነትን ለመቀነስ ቁልፍ ነው። ሰልፎች፣ ስብሰባዎችና ሌሎች ብዙ ሕዝብ የሚሰበሰብባቸው ቦታዎችን ካሁኑም ያስወግዱ። እነዚህ አካባቢዎች ላይም አይገኙ ይላል መግለጫው። በእንደዚህ አይነት ስብሰባዎች በመላው ከተማ የትራፊክ መጨናነቅና የፖሊስ ፍተሻ ኬላዎች ላይ በድንገት ሁከት ሊከሰት ይችላል፣ ሲልም የአሜሪካ መንግስት አስጠንቅቋል። በሰልፎች ወይንም የትራፊክ ጉዳዮች በፖሊስ ስቴሽን አካባቢ ላይም ሁከቶች በድንገት ሊከሰቱ ስለሚችሉም ሁሉም ሰው ንቁ ሆኖም እንዲጠብቅ እናበረታታለን የሚል መልእክትም አስተላልፈዋል። እንደ አሜሪካ ኤምባሲ ያሉ ትልልቅ ድርጅቶችና ትልልቅ የመረጃ ቋቶች አዲስ ነገር ሳይኖር ወይ ደግሞ የደረሳቸው ከባድ መረጃ ሳይኖር እንደዚህ አይነት መግለጫም አያወጡም። ከዚህም ጋር በተያዘ በበርካታ ኢትዮጵያውያን ዘንድ በአዲስ አበባ ምን ይፈጠር ይሆን በሚል ከፍተኛ ስጋትም ተፈጥሯል። አሁን በቀጥታ ወደ ጦር ግንባር መረጃዎች ከማለፊ በፊት አራት አጠር ያሉ መረጃዎችን ወደ እናንተ ላድረስ። በቅድሚያ በትላንትናው ዕለት ፍርድ ቤት ቀርበው የነበሩት አቶ ታዬ ደንደኣም ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድና እና ከንቲባ አዳነች አቤቤም ፍርድ ቤት ሳይገኝ ቀርተዋል የፍርድ ቤቱ ፖስተኛ መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላ ወደ ጽሕፈት ቤታቸው እንዳይገባ ተደርጎ መመለሱ የታወቀ ሲሆን የአቶ ታዬ ደንደአ ጠበቃ ተራ ፖስተኛም አድርጋችሁ ለምን ተመለሰ ትላላችሁም የፍርድ ቤት መጥሪያ መሆኑን ሲያውቁም ከበር እንዲመለስ የተደረገው ፍርድ ቤቱን በመናቅ ነው በማለት በቀጣይ ማንኛውም ዜጋ አልቀርብም ሲል ተገዶ እንደሚመጣው ሁሉም ጠቅላይ ሚኒስተሩና ከንቲባዋ ተገድደው እንዲመጡ ለፌዴራል ፖሊስ ትዕዛዝ ይጻፍልን ሲሉም ጠይቀዋል። በሌላ በኩል በአማራ ክልል የሚገኘው የዋድላ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች ጊዜው ያለፈበት ማደንዘዣ እንዲጠቀሙም በደብዳቤ ማሳወቁን ሰምተናል። ቬኮሮኒየም የተባለውን ይህ ማደንዘዣው ጊዜው ያለፈበት መሆኑን የሚጠቅሰው ደብዳቤው ይህ እንደ ሀገር ተመሳሳይ ስለሆነም እናቶች ሪፈር ቢባሉም ከእንግልት ውጭ የሚያገኙት ነገር ስለሌለም ባለው መድኃኒት እንድትጠቀሙም እናሳስባለን ይላል ደብዳቤው። በሌላ በኩል በኦሮሚያ ክልል አዳማ ከተማ ከትላንት ምሽት 11 ሰዓት ገደማ ጀምሮ ወጣቶች በከፍተኛ ሁኔታ እየታፈሱ መሆኑን በከተማዋ የሚገኙ የሚዲያችን ተከታታዮች እየጠቆሙም ይገኛሉ። ለመከላከያ ሰራዊት አባልነት በሚል እየተካሄደ ባለው በዚህ አፈሳ መካከል ገንዘብ መክፈል የቻሉም እስከ ሰባ ሺህ ብር እየከፈሉም እየተለቀቁ መሆኑም ታውቋል። መክፈል አልቻሉም በአብዛኛውም በከተማ ውስጥ በሚገኙ መጋዘኖችም ተይዘው እንደሚገኙ ነው ያረጋገጥ ነው። በሌላ በኩል በመተከል ዞን ድባጤ ወረዳ የመ መንግስት የጸጥታ ኃይሎች በሰርገኞች ላይ በከፈቱት ተኩስ 11 ሰው ተገድሎም ቀበሌው ሙሉ በሙሉ በእሳት መቃጠሉን ምንጮች ከስፍራው ለሚዲያችን ተናግረዋል። ሰርገኞቹ ላይ ተኩስ የከፈቱት የመንግስት ኃይሎች እኛ የሞትን እናንተ ሰርግ ላይ ናችሁ በማለት እንደሆነም የታወቀ ሲሆን ይህ ግድያ ከመፈጸሙ በፊት በመንግስት ኃይሎችና በኦሮሚያ ነጻነት ሰራዊት መካከል ጊጾ ቀበሌም አዶ አባጠፊ የሚባል ሰፈር ላይ ከፍተኛ የተኩስ ልውውጥ ሄዶም ከሁለቱም ወገን በርካታ ሰው ከተገደለ በኋላ መሆኑን ለማረጋገጥ ችለናል። ይህ በእንዲህ እንዳለም የመንግስት ወታደሮች በአንድ የህዝብ ማመላለሻ ተሽከርካሪ ላይ በከፈቱት የተኩስ ርምታ ዶክተር ገብረ ሚካኤል የተባለ አንድ የህክምና ባለሙያን ጨምሮም አስር የሚደርሱ ንጹሐን መገደላቸው ተሰማ። ጥቃቱ የተፈጸመው ከትላንት ወዲያም ሲሆን ህይወታቸው ካለፉት ንጹሐን በተጨማሪም ከባድ ጉዳት ደርሶባቸው በሞትና በህይወት መካከል የሚገኙ ሰዎች ስለመኖራቸውም ተነግረዋል። በሸዋ ጠቅላይ ግዛት መርሐቤቴ ወረዳም ከአለም ከተማ በቅርብ ርቀት ማጋስ ቀበሌም ልዩ ስሙ መሳለሚያ በተባለ አካባቢ ከትላንት ወዲያ የመንግስት ወታደሮች በአንድ የህዝብ ማመላለሻ ሚኒባስ ላይ በከፈቱት ድንገተኛም የተኩስ ርምታ ዶክተር ገብረ ሚካኤል ወልደ ሚካኤል የተባለ አንድ ወጣት የህክምና ባለሙያን ጨምሮም አስር የሚደርሱ ንጹሐን ወገኖች ሲገደሉ በርካቶች ደግሞ መቁሰላቸውን ነው ሚዲያችን ያረጋገጠው። ወታደሮቹ መንገደኞቹን ከዓለም ከተማ አሳፍረው ሲጓዝ በነበረ ሚኒባስ ላይ የተኩስ ርምታ የከፈቱት ጠዋት ሁለት ሰዓት ገደማ ላይ ነውም ተብሏል። የመንግስት ወታደሮች በፈጸሙት ጥቃት ህይወታቸው ካለፈ ንጹሐን መካከል አንዱ የሆነው ዶክተር ገብረ ሚካኤል ወልደ ሚካኤል በዓለም ከተማ የእናት ሆስፒታል ከፍተኛ የህክምና ባለሙያም እንደነበር ጣቢያችን ለማረጋገጥ ችሏል። በተጨማሪም አንድ የአንድ ዓመት ህፃን ጥቃቱ መገደሉን የጠቀሱት የሚዲያችን ምንጮች በአጠቃላይ የሟቾች ቁጥር አስር ይደርሳል ሲሉም ተናግረዋል። ከተጎዱት መካከልም አንድ የሁለት ዓመት ህጻንና ሌሎች ሶስት ሰዎች የደረሰባቸው ጉዳት ከባድ በመሆኑ ከእናት ሆስፒታል ሪፈር ተጽፎላቸው ወደ ደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል መወሰዳቸውም ተረጋግጧል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። ሻለቃ አዛዥን ጨምሮ ከ50 በላይ ወታደሮች ተገደሉ። በታች አርማ ማጮሆና በማዕከላዊ አርማጮሆ በተደረገ ከፍተኛ ውጊያ አንድ የሻለቃ አዛዥን ጨምሮ ከአምሳ በላይ የአገዛዙ ወታደሮች መደምሰሳቸው ተሰማ። በማዕከላዊ ጎንደር ዞን በታች አርማጮሆና በማዕከላዊ አርማጮሆ ወረዳ ማለትም ከደላሳም እስከ ድረቅ አምቦ እንዲሁም ከዶጋው ከማሰሮ ደንብ እስከ ጋብላ በተደረገ ውጊያ የሻለቃ ማዕረግ ያላቸው አንድ ወታደራዊ አዛዥን ጨምሮ ከአምሳ በላይ የአገዛዙ ወታደሮች ሲገደሉ ች መቁሰላቸውን የአማራ ፋኖ አንድነት በጎንደር ሕዝብ ግንኙነት መምሪያም አሳውቋል። በዚህ ውጊያ ሙትና ቁስለኛ ከተደረጉ ጸረ አማራ ኃይሎች በተጨማሪም በቁጥር 32 ሁለት የነፍስ ወከፍ ክላሽንኮቭ መሳሪያና አንድ ሳጥን ሙሉ የዲሽቃ ጥይት እንዲሁም ሀያ ወታደሮች መማረካቸውን የሕዝብ ግንኙነቱም አሳውቋል። በዚህ ግንባር በብልጽግና ላይ ብርቱ የሆነም የጸረ ማጥቃት እርምጃም በመውሰድ ድል የተቀናጁት በአማራ ፋኖ አንድነት በጎንደር የአረበኞች ክፍለ ጦር ፋኖች መሆናቸውም ነው የተሰማው። በተመሳሳይ የአማራ ፋኖ አንድነት በጎንደር ሜጀር ጀኔራል ውባን ታባተኮር በአንድ አቤት ወረዳ ወለሽ ከተማን ከብልጽግና ሰራዊት በማጽዳት በቁጥጥራቸው ስር ማስገባታቸውም ተነግሯል። ይህ በእንዲህ እንዳለ የብልጽግና ተከፋይ ኃይል በሸዋ ደራ እርምጃ ተወስዶበታል። አማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር አሳምነው ፀጌ ብርጌድ በብልጽግና ሰራዊት ላይ ብርሃኑ ጁላ ተላላኪ ቡድን ላይ እርምጃ መውሰዱን አሳውቋል። በቱቲ ግንባር በተካሄደው የደፈጣ ጥቃት በጥምር በተሽከርካሪ ሲጓዝ የነበረው የብልጽግና ቡድን አባላትን መደምሰሱን የአማራ ፋኖ በሸዋ ደራ የበፈቃዱ በላይ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ጌታቸው አበበም ለኤቢሲ ተናግረዋል። በደረሰበት ኪሳራ የተበሳጨው የብልጽግና ጦር ንጹሐን ላይ እርምጃ መውሰዱን ፋኖው አክሎ ገልጸዋል። በመጨረሻ የአገዛዙ ኃይል መክዳቱን ቀጥሏል። ዛሬም የአገዛዙ ወንበርን አንጠብቅም፣ ህዝባችን ላይ አንተኩስም ያሉ የአድማ ብተን አባላት ከተገፋው የአማራ ህዝብ ጎን ለመሰለፍ እንደ ጉንዳን የያዙትን ይዘው ፋኖን መቀላቀል እንደቀጠሉ ሲሆን የተቀላቀሉትም አንጋፋውንና የበርካታ ጀብዱ ባለቤት የሆነችውን ጎንደር የበጋሻው ክፍለ ጦርን ነው። ሻለቃ ስማው ታደገንን ጨምሮም ከአስር በላይ የአድማ ብተን አባላት አገዛዙን በመክዳት የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። የአድማ ብተና አባላቱ ከነሙሉ ትጥቃቸው ማለትም አስር ክላሽንኮቭ፣ 18 ቦምቦች፣ 23 ካዝናዎችን ከበርካታ የክላሽ ተተኳሶች ጋር በመያዝ ተመድበው ከነበሩበት ቦታ በመነሳት ወደ ግዙፉና ታሪካዊው የጎንደር የበጋሻው ክፍለ ጦር ናውሰናይ አንዳርጌ ብርጌድ በመምጣት የተቀላቀሉ ሲሆን አባላቱ በብርጌዷ መሪም አርበኛ ዋናም እንዲሁም በሌሎች የብርጌዱ አመራሮች እንኳን ደህና መጣችሁ አቀባበልም ተደርጎላቸዋል። ሌሎች ሶስት አድማ በተናዎች ከነሙሉ ትጥቃቸው ደግሞ አጼ ፋሲለደስ ብርጌድ ነው የተቀላቀሉት። በሌላ በኩል ደግሞ 63 ሚሊሻ እጃቸውን በሰላም ለአማራ ፋኖ በጎንደር ሰጥተዋል። 38 ሚሊሻ ከአንበር፣ 25 ሚሊሻ ከሉማቤም ለፋኖ ኃይሎች ያለምንም ተኩስ ያለምንም የጥይት ድምፅ እጃቸውን ለፋኖ ሰጥተዋል። አድማጮዎች ለሰዓቱ ያስኩላችሁ መረጃዎች እነዚህን